ወደ ትንቢት ቃል የወንጌል አገልግሎት ሳምንታዊ መጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ የትምህርታችን ክፍለ ጊዜዎች ከመጽሐፍ ቅዱሳችን የትንቢት መልእክቶችን አፈታት በተመለከተ በተለይም ደግሞ በትንቢት መልእክቶች ውስጥ የሚገኙትን የተለያዩ ተምሳሌታዊ ቋንቋዎች እንደዚሁም አንዳንድ የአገላለጽ ሁኔታዎችን ስነ ጽሁፋዊ ሁኔታዎችን በማየት እነሱን ደግሞ እንዴት አድርገን ልናስተውል እንደምንችል ቅዱስ ቃሉ የሚሰጠንን አንዳንድ መርሆዎች እያጠናን እንገኛለን። የተለያዩ ምሳሌዎችን ወይም ደግሞ ተምሳሌታዊ አቀራረቦችን በመጽሐፍ ቅዱስ ውስጥ ያላቸውን ሚና እያየን ቆይተናል። በዚህ ጥናታችን ትምህርት 11ን እንመለከታለን። በሩትና በአስቴር መጽሐፍ ውስጥ በተለይም ከሙሽራ ጋር በተያያዘ በትንቢት ውስጥ የምናገኘውን መልእክት በዚህ ቦታ ሁለቱም አስቴርም ሩትም ከሙሽርነት ጋር የተገናኘ ታሪክ አላቸው እና የእነሱ ታሪክ እንዴት ነው በትንቢት ውስጥ ደግሞ የምናገኘውን የሙሽራ ተምሳሌት ሊያስረዳን፣ የበለጠ እንድንገነዘብ ሊረዳን የሚችል የሚል ጥያቄን ይዘን እናጠናለን። በቅድሚያ እግዚአብሔር መንፈስ እንዲያስተምረን ጸሎት አድርገን እንጀምራለን። እንጸልይ። እግዚአብሔር አባት ሆይ እናመሰግናለን፣ ስለረዳህን ስላገስከን፣ አሁንም አብረህን ሁን፣ አስተምረን፣ ተናገረን። ደግሞም ቃልህ እንድናስተውል የልባችንን ዓይኖች ክፈትልን፣ በጌታ በኢየሱስ ስም አሜን። እንግዲህ መግቢያ ላይ እንዳነሳሁት በአስቴር መጽሐፍ ላይ ንጉሱም ንግስቲቱን አስቴር በወለሉ ላይ ቆማ ባያት ጊዜ በዓይኑ ሞገስ አገኘች። ንጉሡም በእጆ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካ ይችላል እንግዲህ ሩትና አስቴርን በምንመለከትበት ጊዜ ዋና ገጸ ባህርያት ናቸው በመጽሐፍ ቅዱስ ውስጥ ሁለት የመጽሐፍ ቅዱስ መጽሐፍት በነሱ አንደኛው በአስቴር አንደኛው በሩት ተሰይመዋል እንግዲህ በሴት ስም የተሰየሙ የመጽሐፍ ቅዱስ መጽሐፍት እነዚህ ብቻ ናቸው እነዚህ ሁለቱ መጽሐፍት ሁለት መሳጭ ታሪኮች ያሏቸውና በጣም አስፈላጊ ትምህርቶችን ደግሞ የምናገኝባቸውም እንደሆኑ እዚሁ ላይ ልብ እንላለን እንግዲህ ከታሪካዊና ከስነ ምግባራዊ ይዘታቸው በተጨማሪ ሩትና አስቴር ተምሳሌታዊ ይዘትም እንዳላቸው እናያለን። ሴቶች እንደመሆናቸው የእግዚአብሔርን ታማኝ ቤተክርስቲያን ወክለውም ልናያቸው እንችላለን። የመቤዠታችንን እቅድና በክርስቶስና በሰይጣን መካከል ስላለውም ውጊያ የመጨረሻ ሂደት ከእነዚህ ከሁለቱ ባለታሪኮች እናም ከተጻፈው ታሪካቸው መማር እንችላለን። በቅድሚያ ሩትን ስናስብ የመቤዠታችንን ዕቅድ እናያለን። ጠፍቶ የነበረ ነገር እንዳለ ከዛ ደግሞ ቤዛ የሆነልን ያ ለእኛ እንዲመለስ እሱን እንመለከታለን። ቤዛነቱ ደግሞ እንዴት እንደተከናወነም የምናይበትን ሂደት እናያለን። አስቴርን ደግሞ ስናይ የፍጻሜን ዘመን በተለይም ደግሞ በመጨረሻ በእግዚአብሔር ሕዝብ ላይ የሚነሳውን ውጊያ ደግሞ በወሳኙ ሰዓት እንዴት እግዚአብሔር የእሱ የሆኑትን ምርጦቹን እንደሚታደጋቸው ከዚህ ከአስቴር መጽሐፍ እንረዳለን ማለት ነው። እንግዲህ በቅድሚያ ሩትና የመቤዥታችንን ዕቅድ እንመልከት። በሩት የሆነው ምንድን ነበር? ጠፍቶ የነበረ ነገር ነበር። ሩት ምራፍ አንድ ቁጥር አንድ ላይ ስንመለከት እንዲህም ሆነ ይላል። መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ጽኑ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዋብ ምድር ሊቀመጥ ከቤተ ልሔም ይሁዳ ተነስቶ ሄደ ይላል። የሩት ታሪክ የመቤዥታችንን ዕቅድ የሚያብራራ ምሳሌ ተደርጎ ሊወሰድ ይችላል። ምክንያቱም እኛም በደህንነት ውስጥ የሆነውን ነገር ስንመለከት ያን እናያለንና። አቢሜሌክና ቤተሰቡ በቤተልሔም ትርጓሜውም የዳቦ ቤት በተባለ ዳቦ ስላልነበረ ከቤታቸው ተሰደው ቢሄዱም በደረሱበት ስፍራ ደግሞ ያገኙት ሞትን እንደነበር እናያለን። አዎ ረሃብን ሽሽት ሄዱ። ነገር ግን ረሃብን ሽሽት ሲሄዱ ጭራሽ ሞት አጋጠማቸው። አቢሜሌክ ሞተ፣ ሁለቱም ልጆቹ ደግሞ ሞቱበት። እንግዲህ ይሄ የሚያሳየን ምንድን ነው ካልን፣ ኃጢአት እግዚአብሔር ለሰው ዘር የሰጠውን ምድር የሞት ስፍራ እንዴት እንዲሆን እንዳደረገው እናያለን። እግዚአብሔር አዳምንና ሕዋንን ባስቀመጠበት በኤደን ሁሉም አይነት ምግብ ተትረፍርፎ ይገኝ ነበር፤ በዘፍጥረት ምዕራፍ 1 ቁጥር 29። ነገር ግን በኃጢአት ምክንያት ሰው ከገነት ተሰዶ ምግብን ለማግኘት ችግር እንደሆነበት እንመለከታለን፤ ዘፍጥረት ምዕራፍ 3 ከቁጥር 17 እስከ 18። ስለዚህ ምናልባት ቤተልሔምን በኤደን ገነት መስለን እዚህ ጋ ልንመለከት እንችላለን። እዛ ጋ ነበር እግዚአብሔር ሁሉን ያዘጋጀበት፤ ነገር ግን በቤተልሔም ረሃብ ሆነ እንደተባለው እግዚአብሔር ባዘጋጀልን ፍጹም በሆነው በሱ እቅድ ውስጥ ከኃጢአት መግባት የተነሳ ሰው ችግር ገጠመው ከዚህም የተነሳ ሞት መጣ ኃጢአትን ተከትሎ ሞት መጣ እንግዲህ ነኦሚ እና ባለቤቷ የኖሩትን ህይወት ስንመለከት ስደታቸውን ስናይ ሞታቸውን ስናይ ይሄ በኃጢአት ውስጥ የሰብአዊ ዘር ከመውደቁ የተነሳ የደረሰበትን ሁኔታ በግልጽ የሚያሳይ ሆኖ እናገኘዋለን። ዛሬም ለሁሉም የሚበቃ ምግብን በምትሰጥ ምድር ላይ እንኳን አንዳንድ ሰዎች በረሃብ ይሞታሉ። ነገር ግን ይህ ሁሉ የሚያበቃበት አንድ ቀን ይመጣል። ስለዚህ ከሩት ታሪክ በመጀመሪያ የምንመለከተው ምንድን ነው? እጦትን እናያለን፣ ሞትን እናያለን፣ መጎሳቆል እናያለን። ይህ ሁሉ ከኃጢአት የተነሳ የመጣ ነው። ታዲያ መጀመሪያ የነበራቸውን አጡ። ታዲያ መልሰውስ ሊያገኙ የሚችሉት እንዴት ነው ስንል፣ ያኔ ነው እንግዲህ አሁን ወደ ቤዛነት ቤዛ። መቤዠት ማለት ያጣነውን ነገር መልሰን የምናገኝበትን ዋጋ መክፈል መቻል ማለት ነው። እንግዲህ በሩት ምዕራፍ ሁለት ላይ ደን ስንመለከት ሳለ እርሷም ጌታ ሆይ ከባሪያዎች እንዳንዲቱ ሳልሆን አጽናንተኛልና የባሪያንም ልብ ደስ አስተኝተሃልና በአይን ሞገስ ላገኝ አለችው ይላል። ምንድን ነበር የሆነው? ታሪኩ ካለን ነዓሚና ሩት ወደ ቤተልሔም ተመለሱ ምክንያቱም በዛ እግዚአብሔር ህዝቡን እንደጎበኘ በሰሙ ጊዜ ነዋሚ ስሟ ማራ ወይም ትርጉሙ መራራነት ተብሎ እንዲጠራም ጠየቀች ሩታ ከ19 እስከ 20 ስናነብ ለምን ምክንያቱም ወደ ቤቷ ስትመለስ ስትወጣ እንደነበራት በሙላት አደለም እየተመለሰች ያለችው ጎላ ልጆቿን ባሏን አጥታ ተጎሳቆላ ስትመለስ ደግሞ የምትገባበት እንኳን ቦታ የሌላት ሆና ምክንያቱም ንብረቷን አጣለች ህይወት የልጆቿን የባሏን አታለች። በብዙ መልኩ ተጎሳቁላለች ቁላለች ። ኃጢአት ህይወታችንን ጥቂት ደስታ ብቻ ያለው ግን መራራ እንዲሆን አድርጎታል። ነገር ግን ነዋሚን ቆይተዋ እንደተረዳችው እግዚአብሔር ግን አልረሳንም፣ ጊዜን ጠብቆ በሐሤት ይሞላናል እና በነዋሚና በሩት ህይወት የምናየው የእግዚአብሔርን የመቤዠት እቅድ ነው። ህይወቷን ለማትረፍ ስትል ነዋሚን አንዳንድ ንብረቷን መተው ነበረባት። በእስራኤል ውስጥ በእንደዚህ አይነት ጊዜያት የሚረዱ መንገዶች ነበሩ። ከዘመዶቿ አንዱ ንብረቱን በመግዛት ወይም በመውሰድና ከመበለቶቿ አንዷን በማግባት የቤተሰቡን ስም ማስቀጠል ይችል ነበር። ይህም ተግባር መቤዠት ተብሎ ይጠራ ነበረ። በሩት ምዕራፍ አራት ቁጥር አራት ላይ እናገኘዋለን። ስለዚህ አሁን ነዋሚ ወደ አገሯ በምትመለስበት ጊዜ የሚቤዣት ያስፈልጋት ነበረ። ምክንያቱም መውደቂያ የላትም፣ ማረፊያ የላትም፣ ሁሉን ነገሯን አታለች ግን የምቤዣት ካገኘች የእሷ የሆነውን ነገር እንደገና ገዝቶ የሚመልስላት የእሷን የዘር ሐረግ የእሷን ትውልድ ሊያስቀጥል የሚችል ካገኘች ግን መኖሪያ ታገኛለች። ልክ እንደዛ ነው። በኃጢአት ምክንያት የሆነብንን ነገር ስንመለከት እግዚአብሔር ሩት የሚቤዣትን ቦኤዝን እንድትገናኝ አመቻቸላት። ሩትን በላትን አኳኋን ስንመለከት ኢየሱስ እኛን እንዴት እንደሚቀበለን ግልጽ በሆነ ምሳሌ እንመለከታለን። ሩት ምዕራፍ ሁለት ከቁጥር 13 እስከ 16 ስናነብሳለን። በእርግጥም ይሄ ቦዔዝ የተባለው ሰው ሩትን አክብሮ ተቀበላት። የሚበልጠውን ነገር ሰጣት። እሷ ለመቃረም ነበር ሄደችው፣ እሱ ግን ሙሉን እርሻውን እንድት በዛ ያለውን ሰብል እንድታገኝ ያደረጋት፣ በመጨረሻም እንዴት የራሱ እንዳደረጋት እንመለከታለን። ይህ በቦይዝ የምንመለከተው ነገር ጌታችን ኢየሱስ ክርስቶስ ለእኛም በኃጢአት ምክንያት ለወደቅነው ተስፋ ጥተን ለምንቅበዘበዘው ያደረገልንን ነገር ቁልጭ አድርጎ የሚያሳየን ነው አዎ አጥተው ነበር ጎሏቸው ነበር ባዶ ነበሩ ግን ቦዝ መጣ ታሪካቸው ተቀየረ የሩትና የናዮሚ እኛም በኃጢአት ምክንያት ከስረን ጠውልገን ተስፋ ጥተን መናቀርተን በነበርንበት ጊዜ ክርስቶስ ኢየሱስ መጣ ታደገን እንዴት ነው ቤዛነቱ የሆነው? እስቲ ቤዛነቱን ጠጋ ብለን እንመልከት። ቦዝ እንዴት ነበር የዋጃቸው? እንዴት ነው ቤዛነቱን የከፈለው? የቅርብ ዘመዱም ይላል የራሴን እርስት እንዳላበላሽ መቤዠት አልችልም። እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰዳል ይላል። ምክንያቱም ከቦዝ የሚቀርብ የቅርብ ዘመድ ነበር። የቅርብ ዘመድ ነው መቤዠት የሚችለው። ስለዚህ ቦዝ እሱ ከመሄዱ በፊት ይህን ነገር ከማድረጉ በፊት ለዛ ሰው ቅድሚያ መስጠት ነበረበት። ያ ሰው ግን አልፈለገም። ያን ጊዜ ነው ቦዔዝ የገባው። ቦዔዝ በመቤዠቱ ጉዳይ ላይ አንድ እንቅፋት አጋጥሞት ነበር። ሌላ ተቀናቃኝ ሰው ነበር። ይህ የቅርብ ዘመድ ሰይጣንን የሚወክል ሲሆን በእኛና በምድር ላይ ባለ መብት እንደሆነ ያስባል። እንግዲህ ይሄ ቅርብ ተቤዥው በሰይጣን የተወከለበትን ሁኔታ እዚህ ጋር እንመለከታለን። ግን እሱ እኔ አልቤዥም እኔ አልችልም ያለበትን ነገር እናያለን። በስተመጨረሻም መጨረሻም ቦዝ በከተማይቱ በር በሽማግሌዎቹ ፊት ሕጋዊ እርምጃን ከወሰደ በኋላ ቦዝ ቤዛነቱን እንደወሰደ እናያለን። እግዚአብሔርም እንደዚሁ ያልወደቁ ዓለማትን የሚወክሉትን ሽማግሌዎቹን ከመላእክቱ ጋር በመሰብሰብ በጥንቃቄ ከመረመረ በኋላ በዚያ ኢየሱስ እኛን መቤዠት እንደሚችል ወስኖ እንመለከታለን። ይህን ከዳግም ምጽዓት በፊት የሆነውን ፍርድ በማለት ልንጠራው እንችላለን። እንግዲህ ቦዝ እነሱን ከመዋጀቱ በፊት በፍርድ ቀርቦ ወይም ደግሞ በዛ በከተማይቱ በር ላይ በነበሩት ሽማግሌዎች ፊት እነሱን መቤዠት እንደሚችል ማረጋገጥ ነበረበት። ጌታችን ኢየሱስ ክርስቶስን በተመሳሳይ በሰማያዊ ቤተ መቅደስ እኛን መቤዠት እንደሚችል ደሙን ይዞ ገብቶ ለእኛ እኛን ለመታደግ ሙሉ ፈቃድ ስልጣንን እንደተሰጠው እናያለን። ለዚህ ነው በሰማይና በምድር ስልጣን ተሰጠኝ ያለን ጌታችን ቤዛነት የሚገኘው በምን መሰረት ላይ ተንተርሶ ነው ካልን፣ እኛን ከክፉ ኃይል ነፃ ሊያወጣና የክፉውን እቅድ ሊያከሽፍ ኢየሱስ ለእኛ ባፈሰሰው በደሙ ላይ የተመሰረተ እንደሆነ እንመለከታለን። እንግዲህ ለእስራኤል በተሰጡት ህጎች ውስጥ ክርስቶስ ከህዝቡ ጋር ስላለው ግንኙነት በተዋበ መልኩ በምሳሌነት ተገልጿል። አንድ ብራዊ በድህነት ምክንያት ከውርስ ድርሻው እንዲለይ ከተገደደና ራሱ እንደ ባሪያ ከተሸጠ እርሱንና ያጣውን የውርስ ድርሻውን የመቤዠት ኃላፊነት የሚወድቀው በቅርብ ዘመዶቹ ላይ ነው። የዘሌዋውያን 25 እንደዚሁ ምሩት ላይ ያለውን መመልከት እንችላለን። ስለዚህ እኛንና በኃጢአት ያጣነውን ውርሳችንን የመቤዠት ስራ ለእኛ የቅርብ ዘመድ በሆነው በእርሱ ላይ ወድቆ ነበር። የእኛ የቅርብ ዘመድ ሆኖ የተገኘው እኛን ለመቤዠት ነበረ። ጌታ አዳኛችን ከአባት ከእናት ከወንድም ከጓደኛ ወይም ከፍቅረኛ በላይ ቅርብ ነው። እንዲህ ይለናል፦ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ። በዓይኔ ፊት የከበርህና የተመሰገንህንና እኔም ወድጄሃለሁ፣ ስለዚህ ሰዎችን ላንተ። አሕዛብህንም ለነፍስህ እሰጣለሁ፣ ይላል ኢሳያስ 43 ከአንድ እስከ አራት። ስለዚህ ጌታችን ኢየሱስ ክርስቶስ በእውነት በዚህ በሩት ታሪክ የምንመለከተው እሱም እኛን የሚቤሽን የሚዋጅን ያጣነውን የሚመልስልን ከወደቅንበት አንስቶ እንደገና ለክብር የሚያጨን መሆኑን እናያለን። እስቲ ወደ አስቴር ደግሞ እንሄድ። አስቴርና የፍጻሜ ዘመን ሁኔታዎችንስ በእሷ ታሪክ ውስጥ እንዴት እናያለን ካልን በአስቴር ታሪክ የምንመለከተው ጦርነት ነው፣ ውጊያ ነው። በአስራ ሁለተኛው ወር በአዳር በአስራ ሦስተኛው ቀን አይሁድን ሁሉ ልጆችን ሽማግሌዎችን ሕፃናትን ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመሰሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሥ ሀገሮች ሁሉ ተላኩ ይላል። እንዴት ከባድ አዋጅ ነበር የታወጀው! አስቴር 3፥13። ታሪኩ እንደዚህ ነው። የአስቴርን መጽሐፍ ለፍጻሜ ዘመን ተምሳሌትነት እንውሰደውና ብለን ስናስብ ምንድን የሆነው በዛ ሰይጣን ሐማ የተባለ ነበረ እሱ የሚወክለው ሰይጣንን ነው። ሐማ መርዶኪዎስ አልሰገደልኝም ብሎ እርሱን ሊያጠፋ ሲነሳ ዘሩን ሁሉ ሊያጸዳ ነበር የወጣው። አዎ ሰይጣን በሐማን ይመሰላል። በፊቱ የማይሰግዱለትን በሙሉ እንዲገደሉ ሲል አዋጅ የሚያወጣ ነው። አስቴር ደግሞ በቅሬታዋ ቤተክርስቲያን ትወከላለች። በትክክለኛው ሰዓት ትነሳለች። በስተመጨረሻም ቤተ ክርስቲያን ነፃ እንደወጣች እናያለን። ሰይጣንና ተከታዮቹ ደግሞ ሐማንና የእሱ እቅድ ሁሉ እንደተደመሰሱ እንደዛ ይፈርሳሉ። ሐማ በፋርስ መንግሥት ላይ ስልጣን በተሰጠው ጊዜ አይሁዳዊ ከሆነው ከመርዶኪዎስ በቀር ሁሉም እርሱን ያመልኩት ነበር። ሐማ ይህን ባወቀ ጊዜ አይሁድም በሙሉ ሊያስገድል እንደወሰነ እንመለከታለን። በፍጻሜም ዘመን እንደዛው ነው ሰይጣን የተለያዩ ፖለቲካዊና ሃይማኖታዊ ኃይላትን በመጠቀም እንዲመለክ ያስገድዳል። እምቢ የሚሉትን ደግሞ እንዲሞቱ የሞት አዋጅ ያወጣባቸዋል። ራይ ምዕራፍ 13 ከቁጥር 14 እስከ 15 ስናነብ ለአውሬው ምስል የማይሰግዱ ሁሉ ያን የሞት አዋጅ ይታወጅባቸዋል። የሞት አዋጅ ቢታወጅም ግን አንድ አናሳ ቡድን ፈጣሪ በመረጠው ቀን ፈጣሪን ለማምለክ በመወሰን ሰይጣን የሚወስነውን ቀን እንደሚተው ደግሞ እንመለከታለን። መጽሐት ምዕራፍ 20 ከቁጥር 8 እስከ 11፣ ራይ ምዕራፍ 14 ቁጥር 7። እግዚአብሔርንና እግዚአብሔርን ብቻ እሱ በወደደውና በፈቀደው መንገድ ብቻ ሊያመልኩ የሚቆሙ እነዚያ ሰይጣን የኢላማው ታርጌት ያደርጋቸዋል። ታዲያ ወሳኙ ሰዓት ይመጣል። ያቺ ወሳኝ ሰዓት ስትመጣስ ብለን ታሪኩን ስናነብ፣ በዚህ ጊዜ ቸልብት አላት መርዶኬዎስ ላስቴር እረፍትና ማዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? የሚል ጥያቄ ጠየቀ። አስቴር እግዚአብሔር በትክክለኛው ቦታና በትክክለኛው ጊዜ ያስቀመጣት ሴት ነበረች። በመጀመሪያ ፍርሃት ቢይዛትም፣ ከዚያ ግን የራሷን ሕይወት አደጋ ውስጥ እስክትጥል ድረስ ተልእኮዋን ለመፈጸም ወሰነች። አስቴር 4 ከ7 እስከ 16 የቤተ ክርስቲያንንም ደግሞ ስደት ስንመለከት፣ በተለይ በ1798 ስደቱ ባበቃ ጊዜ ሰይጣን ጥቃቱን በመነሳት ላይ በነበረችው በታማኛ ቤተ ክርስቲያን ላይ እንደሚያነጣጥር እንመለከታለን። ራእይ 12 ቁጥር 17። እንደዚሁም ራእይ 10 ቅሬቷ ቤተ ክርስቲያን ይቺ የአድቬንቲስት ቤተ ክርስቲያን ምንም ፍጹም ባትሆንም፣ ወሳኝ በሆነ ጊዜ ላይ ግን እግዚአብሔር የሰጣትን ተልእኮ ለመፈጸም የተጠራች ናት። ይህም ደግሞ ዓለም በሙሉ የእግዚአብሔርን ትእዛዛትን በሚረግጥበት ዘመን ለትእዛዛቱ ታማኝ ሆኖ መቆም ነው። ራይ 12 ከቁጥር 17 ላይ ስናነብ እንደዚሁም ራይ 13 ቁጥር 15 ላይ በስተ መጨረሻ አይሁዳውያን ነፃ ወጥተው ታላቅ በዓልን አደረጉ። ስሙም ፉር ይባል ነበረ። የእኛ ፉር የማያቋርጥ በዓል የሚሆን ሲሆን ለሁለት ቀን ብቻ ሳይሆን ለዘላለም የሚቀጥል ይሆናል። አዎ በአስቴር መጽሐፍ የምንመለከተው በመጨረሻ እግዚአብሔር የእሱ የሆኑትን ይታደጋል፣ ያስመልጣል። ደግሞም ለዘላለም ከእርሱ ጋር ይኖራሉ። ታሪክ ራሱን ይደግማል። ባለፉት ዘመናት ታማኝ በሆኑት ላይ ሲያሴር የነበረው ያው የተካነው አእምሮ፣ አሁንም የወደቁትን አብያተ ክርስቲያናት በቁጥጥሩ ስር በማድረግ በእነርሱ ጣዖቱን ሰንበት የሚያከብሩትን ሁሉ እንዲፈረድባቸውና እንዲሞቱ ለማድረግ ይሰራል። ውጊያችን ሟች ከሆኑት ጋር ያልሆነ ይመስላል። መጋደላችን ከሥጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህ ዓለም ከጨለማ ገዥዎች ጋር፣ በሰማያዊ ስፍራ ካለ ከክፉ መናፍስ ሰራዊት ጋር ነው እንጂ። ነገር ግን የእግዚአብሔር ሕዝብ በእምነታቸው በእርሱ ላይ ቢጥሉ እና በእምነት በኃይሉ ቢደገፉ የሰይጣን ስራዎች በመርዶኪዎስ ዘመን እንደሆነው በአስደናቂ መንገድ ይደመሰሳሉ። ስለዚህ እንግዲህ ከዚህ የምንረዳው ትልቁ ነገር የኛ ፑሪም የእኛ የበዓላችን ልክ እስራኤላውያን አይሁዳውያን ተርፈው ፑሪምን አክብረው ጌታቸውን እንዳመሰገኑ እኛም ጌታችን በቅርብ መጥቶ ወጀብን የሞት አዋጅ ነፃ አውጥቶ የዘላለም ህይወት የዘላለም ርስት ሊሰጠን በቅርብ በደጅ ነው። ግን እሱን በመታመን እንጠብቅ። ከእሱ ጋር እንቁ። ለእሱ እውነት ህይወታችንን እንስጥ። እግዚአብሔር በእኛ ውስጥ ታላቅ ነገር ለማድረግ ስራውንም ደግሞ ለመጨረስ ፈቃደኛና ዝግጁ ነው። እኛም ወደ እርሱ እንቅረብ፣ ወደ እርሱ እንጠጋ። በእርሱ ኃይል በእርሱ ብርታት መቆም ይሆንልናል። የተቤዥን ደግሞም የሚቤዥን ያዳነን ደግሞም የሚያድነን አምላክ ይመጣል። ይሄ ስንጠብቀው የነበረው አዳኛችን በማዳኑ ደስ ይለናል፣ በመምጣቱም ደግሞ ሐሴት እናደርጋለን ብለው ከሚቀበሉት መካከል መሆን እንድንችል እግዚአብሔር አምላክ ሁላችንንም በጸጋዊ እርዳን። አሜን።